የቆራጥነት የመስዋዕትነት ለራስ ያልተኖረ ህይወት፣ የታላቅ እምነት ነጸብራቅ፣ እንዲሁ ያለፈ ሳይሆን የተኖረ ህይወት። ገና ሸቱ ይባላለው የተልእኮ የኢትዮጵያና የኤርትራ ሚስዮናውያን የታሪክ ውልብታ መጽሐፍ ጸሐፊ ነኝ። በዚህ መጽሐፍ ውስጥ ከ50 በላይ የሚሆኑ የሚሰነ ያን ታሪኮች ተካተዋል። ይህ ግን ጅማሬ ነው። በዚህ መጽሐፍ ውስጥ ያልተካተቱ ብዙ የወንጌል ጀግኖች አሉ። አሁንም ቢሆን እግዚአብሔር በስራ ላይ ነው። ብዙ ስለ ሚስዮን የሚነሱ በነዚህ በመጽሐፍ ውስጥ በተካተቱ ታሪኮች ውስጥ የተቀረቀሩ ስለመነኮታዊ ሀሳቦችም አሉ። በዚህ ተልኮ የዩትብ ቻናል በመጽሐፍ ውስጥ ያልተካተቱ የሚስዮናዊን ታሪኮች ይዳሰሳሉ። አሁን ላይ ሀገር አቋርጠው ሆነ በባህል ዘለል የሚስዮን አገልግሎት ላይ ያሉ የሚስዮናውያን ታሪክ በዘጋቢ ፊልም ወይም በዶክመንተሪ ፊልም መልኩ በዚህ ዩቲዩብ ቻናል ላይ ይካትታሉ። ሌላም ሌላም በታላቁ ተልእኮ ላይ ያተኮሩ ኮንቴንቶች ወይም መረጃዎች በዚህ ዩቲዩብ ቻነል ላይ የሚካተቱ ይሆነ። የዚህ የዩቲዩብ ቻናል አላማ የእግዚአብሔርን ልብ ያደመጠ በተግባር ላይ ያተኮረ የሚስዮን እንቅስቃሴ መፍጠር ነው። በዚህም ብዙ ሰዎች በተለይም ወጣቶች ለሚስዮን ስራ ተነቃቅተው የሚሄዱ፣ የሚላኩ፣ የሚልኩ፣ የሚጸልዩ በተለያዩ ዘርፎች በስነ ጥበብ ይሁን በሚዲያ ለሚስዮን ስራ የተነሳሱ ሆነው ማየት ነው። ስለዚህ ለወንጌል የቆረጡ የሚስዮናውያንን ታሪክ አይቶ ከመነቃቃትን ባለፈ አሁን ላይ በታላቁ ተልእኮ ተሳታፊ ለመሆን ይህንን የተልእኮ የዩቲዩብ ቻናል ይከታተሉ። ማን ያውቃል፣ የሚቀጥለው መጽሐፍ ስለ እናንተ ይሆናል።